ለለሚሰት ለኦሮሞ ር ትምህርቴን ትቼ እኔ በጣም የሚያሳዝን ትምህርቴን ትምህርቴን መቀጠል ሲገባኝ አቁሜ እኔ በጣም ጉርም የሚለው ከማዘን የተነሳ እኔ ከሚመረቁት ልጆች ጋር ማህሉኝ አልተመረኩኝም። በቃ ምን ሆኜ ነው ፍቅር ነው ወይስ ወይ የትኩስ እንትን ነው ኦሮሙማ የሚለው ነገር ገብቶብኝ ነው። ስንት አመት የለፋውበትን ስንት ብር ያወጣውበትን ስንት አመት ቁጭ ብያ ያጠናሁትን ትምህርት ስመረቅ በመከራ ያገኘትን እድል ስመረቅ፣ ጓደኞቼ ሆቴል ሲመረቁ ብርቷ ተጋውናቸውን ሲለብሱ እኔ ግን አለበሱ ይጄ ወረቀት ተቀብዬ ነው የመጣሁት። ምክንያቱም እንባ ሀዘን ውስጥ ስለነበርኩ ማለት ነው። እና እንዳዲስ አስበው። እልህ ነው፣ አለማወቅ ነው፣ ማወቅ ነው። ለካ ፖለቲካ ሸርሙጣ ነው። እኔም ከምሬ ነበር ከምሬ። አሁን ዛሬ ሳያችሁ ስራቸውን ይሰራሉ ቁጭ ብለ። አንድ ጊዜ ስለአክሌ እናውራ፣ አንድ ጊዜ ስለተገደለው ሰው እናውራ፣ አንድ ጊዜ ሲሉ ምን ያህል እንደሚያምር ታውቃላችሁ? ግን እኔ ሳለሁ በህይወት ህይወታቸውን የሰጡት እነዛ ሰዎች ግን ያሳዝኑኛል፣ እና ዛሬ እስቅባችኋለሁ። ለዚህ ነው ማሾፍባችሁ እናንተን ደግሞ ስሰድባችሁ፣ ኦሮሞን ያዋረደች ኦሮሞን የሰደች ነው ነው ነው። ግማታሟን ጥንባታሟን አህያ ሸሩ ጠናንችን ነው የምሰደብሽ እከኳን የምሰደብሽ ማህያባን ነው የምሰደብሽ አንች። እኔ የኦሮሞ እንደ ስትሰድብ ሰምታችሁ ታውቃላችሁ? ፍየል ጠባቂ ሲዩዲን ያለው ሳውዲ አረቢያ ውስጥ ያለው። አንቺ ደግሞ ተራ ማሀየ አንቺን አንቺን አመሳሌች እውነት፣ ስለ አንድ ሰው መብት ለመናገር፣ ስለ አንድ ሰው መብት ለማውራት ወይም እንኳን ስለዚህ ትልቅ ህዝብ አይደለም። እና የስራችሁን፣ በነገራችን ላይ ሁላችሁም የስራችሁን ታገኛላችሁ ሀጫሉ፣ የምትሳደቡት ለእኔ በሀጫሉ የመጣ የምትሉትም ሁሉሽም የልብሽን ታገኛለሽ። ለሀጫሉ ብለሽ አይደለም ብለሽ አይደለም ለሀጫሉ ብለሽ ሳይሆን እዚህ ጋራ አንችነት የሀጫሉ አክባሪና የሀጫሉ ተከራካሪ ብትሆኚ ኖሮ ይህ ተራ ማሀይብ ስለተናገረ ሳይሆን ትላንትና ትላንትና ነበረ ለሀጫሉ ሁላችሁም ዜሮ ናችሁ። ከኛ የበለጠ ፊት ለፊት ዛሬ እኔ ዛሬ እኔ የምጋፈጣቸው ነገር ቢኖሩ በእሱ ጉዳይ ተጋፈጥኳቸው። ትልልቅ ባለስልጣኖች አሉ። እስከ አንድ ድረስ እንደዚህ ጥርስ የነከሱብኝ እንደዚህ፣ ባለሀብት፣ ባለስልጣን በፈለግሽ ሆነ። ግን ይሄንን ግን ጎልጎለን ምስጢሩን ያወጣል። የተወሰነ ሰዎች አሉ በቁጥር አንቺ ግማታ አንቺ ግማታ እችን የምታክል ስለስወጣ ስለ ሀጫሉ ስታወሩ ልታፍሮ ይገባችኋል። ሀጫሉን የሰደበውን ሰውን ሀጫሉን የገደለውን አውጡት ኦኬ ሀጫሉን ተናገረ። ሀጫሉን ማስከበር ብትችሉ ኖሮ ሀጫሉን ዛሬ ማንም አይናገሩም ነበር። ማነው ሰው ዛሬ የማዋርዳችሁት? አሁን ሀጫሉን በእኔ አትመስሉት። አንቺ ካላቆምሽ አንቺ ካልቆምሽ አንቺን እኔ እንኳን አላውራም። እኔ በተግባር የማሳየው እናንተ ሄዱና ልጆቻችሁን አሳድጉ። ቂጣችሁን የሆነ ወጣት ኦሮሞ ስታገኙ ተደከሉ። ሲጋራችሁ መጭሱ፣ አሻችሁ መጭሱ። አታሱት ራፍት ስጡት ገደብቤት አለ መጀመሪያ ገደብቤት አውጣታችሁ ድረስ ስለ ገደብቤት አደርገብ ገደብ ስታወጡት እዛኔ ለሚሰድበውም ለሚያዋርደው መልስ ይሆናችኋል። ጀግና ከሆናችሁ እኛ እስከተወሰነ እኔ ኬሎ ሚዲያ የተወሰነ ሰዎች የተወሰነ ርቀት ሄደን ሁሉን ነገር አፍርጠን አውጥተናል። ዛሬ ግን እስከ መጨረሻው መስዋዕት የሚያስከፍለን እኛ እንዲህ ጥርስ የተነከሰብኝ እኔ በተለይ በኦሮሞም አይደለም በማንም አለ ባህጫሉ እስከ ዛሬ ድረስ እንዲህ ጥርስ የተነከሰብኝ እናንተ ማውራት ሲያቅታችሁ መረጃ ይዛችሁ ማውራት ሲያቅታችሁ የፈለገ ይምጣ ብዬ ያንን መረጃ አውጥቼ ፍለት የተጋፈጥኩት ነ እስካሁን ድረስ ቪዲዮ የሚሽከረከረው በጠላት እጅ ያለው የእኔ ነው ዛሬ እናንተ እኔ ባህጫሉ የመጣሱነ ምን አለሽ? የት ታውቂያለሽ? ኦኬ የትን ሀጫሉን ነው የሰደው? ሀጫሉን መኩሪያችሁ ምኑ ነው የሚያኮራሽ? ተበቀለሽለታል? ጀስትስ አርገሽለታል? እስኪ ንገረኝ፣ ምኑ ነው የሚያኮራሽ? ለምን እንደተናቅን ታውቃላችሁ? ሁላችንም ከገዳይ ጋር አብረን ቁጭ ብለን ስለምንል ኦሮሞ ጀግናችሁን አብራችሁ ትገላላችሁ። ገዳዩን ስትገሉ አይተናናቅ እኔ እንግዳይ ነኝና እኔን ስደሬ እኔን አዋርጅ። ኦኬ እኔን የሚገለኝን ግን ስትገያ ላየ እስቲ የኦሮሞ ገዳይ የሆነ ስትገዳ ልንገርሽ፣ እንዳው ለሀጫሉ የተበቀለው አብይ ነው። አሁን በኔ በኔ ሳስበው እናንተ እንደነገራችሁ ወይ እናንተ እንትን እንዳላችሁ ይሰራ የሀጫሉን ደም ደሞ የተበቀለው እግዚአብሔርና አብይ አህመድ ማናችሁ? ምን የምታውቁት ነገር የለ። ዝም ብላችሁ ብቻ በአከሌ ነገር በግምት አከሌ ነው፣ አከሌ ነገር አከሌ ነው፣ አከሌ ነገር፣ አከሌ ነገር የገደለው አምጩ ያላችሁትም በሙሉ አለ፣ ይውጣ፣ ይመርመራሉ። ግን የቱ ጋር ናችሁ እናንተ? የላችሁ ጭራሽ አንድ የሆነ ቁርበት ሱሪውን እንኳን በስነ ስርዓቱ ያለበሰ ሰውዬ እሱን እንኳን ማሸነፍ አልቻላችሁ። አራት ሸርሙጦች አራት ሴትኛ ዳሬዎች፣ ገነት ልዕልቴ፣ ልውል የምትባል አንተ ብስብስ ከብት አንተ ነህ። እኔ ያለለ ሴትኛ ዳሪ አንድ ደግሞ ማን የምትባይ ከዛ ውስጥ እኔ በወሩም ብቻ አውጧት። በወሩም ብቻ አራት ሴትኛ ዳሬ የኦሮሞ ሸርሙጦች እናንተ ስትሰደቡ ታዲያ ምን ልበላችሁ? እንግዲህ ጎጃሜ ሸርምጦች አይደላችሁም እናንተ ወይ የጎንደር ል ኦሮማን የምታዋርድ ኦሮማን የምትሰድ እሷ ናት ያዋረደችን። ምን ማዋረዱ ማዋረዳችሁ እናንተ፣ ትበዳላችሁ ነ ይበዳሉ። ምንድነው ልዩነታችን? አይ አይደለም፣ እኔ ሞለኩሴ ሆኜ እንደዚህ አድርገ ኦሮማ እያ ፊልኖርልሽ እንዴ፣ አትበጅ ነው አትተኝ ነው ወይስ እናንተ የመረጣችሁ ልኙን ወንድ አቀፍ እንድተኛ ነው የምትፈልጉት ጋና ጋር የተዳቀልሽ የተባደርሽ አንቺ አለሽ አይደለም ወይ? ከማንም ፈረንሳይ ከማንም ናምን ጋራ ሴተኛ አዳሪ ሆነሽ የመጣሽ ሀው ስለእኔ ልታወሪ ትችያለሽ። እስቲ አንድ ተራ ዱርዬን እንኳን እኮ ነገርኳችሁ። ገነት ስዊዘርላንድ የኔ ስጋሪያ ጥርስሽን አስተክለሻል፣ ግን ያሽ ግማትሽን እስቲ አንቺ እና እንቁርቴ አንድ ደግሞ ማነት ምትባል አለች። እናንተ እንኳን የሀጫሉ እንግዲህ አይደለም ሀጫሉን የሰደመን እንኳን ሀጫሉ ምንም ታሪክ የለውም ያ ሀጫሉን አልነቀሰውም ብሏቸዋል። ምን አረጋችሁት እስቲ አጥጋቢ ንግግር እንኳን ተናገራችሁት? እና ባልሽ ሄደው ይቅርታ ስ ማይ ብራዘር ባልሽ በነገራችን ላይ ማይ ብሮ ነው። ኦኬ አንድሽ ወልቆ ወላልቀሽ ቁጭ ብለሽ ለራስ እንኳን አለቃ ማቶ አደለም ለሀጫሉ ለጀግ ነው። በእናንተ አፍ ሲነሳ እኔ ል ይሄ ገንገበት አህያ የሳለቀ አንቺም ለኔ እኩል ናችሁ። እንቁርቲ ገነትም ገበየሁ ጋንግሬትም አንድ ናችሁ። አዋረዳችሁ አዋረዳችሁ። ከድላ ጥቢያ በኋላ የመጣችሁ እነ እንቁርቲ ልክ ባልሽ ጥሎሽ ሲሄድ መደበሪያ ቴራፒ ሶሻል ሚዲያ ላይ እያልሽ አፍሽን የምትከፍች አንዳለች። ደግሞ አሮጊት ቋየ ቁንቁርቲ ያሚያለች አፏ በሙሉ በሲጋራና በተቃጠለ ምላሷ በሙሉ እርር ብሎ እያለች ትንፋሽ የሌላት ምንድን ነው። የአንቺም የእንቁርቲም የጋንግርቲም አጫም መሳደብ ምን አረግሽ? ምን አረግሽ ምስል ነገር ምን አረግሹ? ምን አረጋችሁት? ምን አያችሁ? እናንተ ተንቃችሁ፣ እኛን አስንቃችሁ፣ ሌላው እንዲንቀን ያደረጋችሁት ሶሻል ሚዲያ ላይ ያላችሁ የኦሮሞ ሴትኛ ዳሪዎች ናችሁ። ኦሮሞን ተሳደ ኦሮሞ ኖ፣ ሶሻል ሚዲያ ላይ ያለሽ የኦሮሞ ሴትኛ ዳሪ ነው የምልሽ። ምክንያቱም ጎጃም ያለ፣ ጎንደር ያለ፣ ትግራይ ያለ፣ ሶማሊያ ለ ምን ለበለሽ። ስለዚህ ሶሻል ሚዲያ ላይ ያላችሁ የኦሮሞ ሴትኛ ዳሪዎች እናንተን በደንብ ነው የምናገራችሁ። ለምን እንኳን የገደለውን አይደለም የሰደበውን ራሱ አጥፋችሁ የምትሄዱ ናችሁ። ስለ እሷ አትናገሩ ትሏታላችሁ። ጫልቱ ጫልቱ እኮ ጀግና ናት። እኔ ነው የማውቃት። እስከ እስቴን ነው አንድ ቀን አንድ ቀን ገደብ ይገደላል ያ እናንተ ነ እናስከብራችኋለን። እስከዛ ድረስ ይህንን ጀግንነታችን በእናንተ ያሉ ሴትኛ አዳሪ ሊቀመነችል እንዳንቺ ወጥቼ አልሰድበውም፣ ግን ሀጫሉን እስከሚልበት ድረስ አስቀዝነዋለሁ። ይህንን ደግሞ ቃል የምገባው ለእናንተ አይደለም፣ እሱ ከላይ ሆኖ ለሚያይን ነው። በሀጫሉ ከሳምሪው ጋር አልደራደርም፣ አልደራደርም። ምክንያቱም ለእኔ ዛሬ እዚህ ጋር ለመሆን ሀጫሉ ነው ምክንያት። በማንም አይደለም፣ በራሴ ሰዎች የተጠመድኩት ሀጫሉ ስለዚህ፣ ሀጫሉን ነካ ደግሞ አስተካየዋለሁ። ምክንያቱም ሀገሬ ስለሆነ ይሄንን አሳይሻለሁ፣ አሳይሻለሁ። ሀጫሉ ይቅርታ የሚጠየቅበትን እኔ ራሴ አዘጋጃለሁ። ይህን ነግሻ እንዳንቺ እዚህ ጋር ቁጭ ብ ሀጫሉ ነካ ብሎ እሱ ነት ስድበ አብሽሬስ

መስፈሩ ሀጫሉ እንደዚህ አይነት ቦታ ምንትነ ይተገ ይገኛል። እየበጅ ይሞታል ይሞታል። ምድር ችግሩ ሱሪ ለብሶ አደለም የገደሉት። ይሄ ነው የእናንተ ችግር። ይሄ ነው ገዳዩ እንዳይወጣ የምታረጉት። ይሄ ነው ልታሸማቀቁን የምትችሉት። እና እኛን ማለት ነው እንደ ኦሮሞ፣ እኛን ልታሸማቀቁን። ሀጫሉ እንደዚህ አይነት ቦታ ነው። እንደዚህ ቦታ ይተገ የፈለገ ግን ታጥቆ ነው ወይ ለእኔ ጥያቄ የሚሆነው። እኔ እንኳን ልትገለኝ የምትችለው አሳቻ ቦታ ላይ ነው እንጂ ፍለፊት አትነካኝ። አትነካኝ ከማንም ጋር ይተኛ ከማንም ጋር ምንም ያድርግ፣ የዛን ያግኝተዋል። ምክንያቱም ይሄንን ሴራ ሰርታችሁ እንደገደላችሁት ልታወሩ ትፈልጋላችሁ። ሌላው ሊያፍርበት ይችላል፣ እኔ ግን አላፍርበትም። ምክንያቱም የወንድ ስራ ነው። ሱሪ ታጥቆ ግን አይደለም የገደልከው፣ በፈልግከው አይደለም የገደልከው ይህንን ስለምታፍሩበት እናንተ ስለምትፈሩ፣ ይሄንን ወይንም ደግሞ የሆነ ነገር ብላችሁ እንዲያውም እኔ ከእናንተ ጋር ተቆጥሬ አሁን ኦሮሞ ከመባል በተለይ ሶሻል ሚዲያ ላይ ያላችሁ ሴተኛ አዳሪዎች ጋር ተቆጥሬ ኦሮሞ ከመባል ምን አለበት ሀጫሉ ቀን ለእኔ በሆነ እድለኛ ነኝ በጣም ምን አለበት እንደዚህ ነት ጀግንነት ብንሞት እንናንተ እከክ እኮ አይደለም። ማጫሉ እንዲያው ሲ የሆነ እንትን አስቀምጬ ነበር እስቲ